በሐሰት ለተፈጸመብን የስም ማጥፋት ዘመቻ ሁሉ በተጠጭ ቢሆንም የተጎዳንም ቢሆን ለአማራና ለፋኖ አንድነት ቅድሚያ በመስጠት ሁሉን መቻላችንን ሕዝብ እንዲያውቅልን እንሻለን። በህልውና ትግል ላይ ከሚገኘው የአማራ ሕዝብ በመንፈስ ለአፍታም ቢሆን ያልተለየኸው የተከበርከው የኢትዮጵያ ሕዝብ መነሻው አማራ መዳረሻው ኢትዮጵያ የሆነው የአማራ ህዝባዊ ግንባር የተመሰረተው ባለፉት ዓመታት ብዙዎቹ የሀገራችን ፖለቲካ መሪዎች በዘረኛ ኦህዴድ እና በትንበር ካኪው በአዴል ላይ ቀቢጸ ተስፋ መጣላቸው ስተት ነው ብለው በቆራጥነት በታገሉ ታማኝ የህዝብ ልጆች መሆኑን ይታወቅ። ይህ እውነታ የኢትዮጵያን ጉዳይ ከሚከታተሉ ሁሉ የተሰወረ ባለመሆኑም ግንባሩ በተመሰረተ ማግስት መንግስታዊ የጅምላ ዘርፍጅት ፍጅት የተፈጸመበት የሚገኘው የአማራ ህዝብም ሆነ ከጎኑ የቆሙ ኢትዮጵያውያንና ዓለም አቀፍ አጋሮቹ ላቅ ያለ ድጋፍ ችረውታል። በዚህ አውድ ውስጥ ሆኖ ግንባሩ ያሰባሰበው ገንዘብ በኢትዮጵያ ፖለቲካ ሜዳ አዲስ ክብረ ወሰን ያስመዘገበ ቢሆንም ግንባሩ ወደ ትግል ሜዳ ይዞ የገባው ትልቁ ውሴት ገንዘቡ አልነበረም። ትልቁ አቅሙ በአማራም ሆነ በኢትዮጵያ ህዝብ ዘንድ ያለ ተቀባይነትና ታማኝነት እንዲሁም በዓለም አቀፉ ማህበረሰብ ዘንድ ለአማራው ትግል የሚመጥን የፋኖ አደረጃጀት ሆኖ መገኘቱ ነበር። ይህ የግንባሩ ቁመና ከተለያዩ አቅጣጫዎች ለተለያዩ አላማዎች የተሰለፉ የውስጥና የውጭ ጠላቶች ዋና ኢላማ እንዲሆን አድርጎታል። ከነዚህ መካከል ቀዳሚ ሆኖ ብቅ ያሉት ሁለት ተዋናዮች ሲሆኑ እነሱ በአንድ በኩል በንጹሃን ደም የሰከረው መንግስታዊ ኃይል ሲሆን፣ በሌላ በኩል በሀገር ውስጥና በውጭ ሀገር ሆነው ገንዘብ ማምታታት እንደ ቋሚ ስራ በግንባሩ ምስረታ የገንዘብ ምንጫቸው አደጋ ላይ የወደቀ የመሰላቸው የደም ነጋዴዎች ነበሩ። እነዚህ ሁለት ኃይሎች ተቀናጅተውም ሆነ ተናበው ባለፉት ወራት ባካሄዱት ርብርቆች ግንባሩን የፖለቲካ ተቀባይነት ለማሳጣትና የገንዘብ አቅሙን ለመናድ አብዝተው የባዘኑ ቢሆንም ግንባሩ በአራቱም የአማራ ጠቅላይ ግዛቶች በወሎ፣ በጎጃም፣ በሸዋ፣ በጎንደር አሻራውን በተግባር ለማሳረፍ የቻለ አማራዊ ቁመና ያለው የፋኖ አደረጃጀት ለመሆን በቅቷል። አንዳንዶቹ ሐሳባቸውን የቀየሩ ሐሳባቸውን በቀየሩት ላይ ምንም ቂምና ቅሬታ ሳኒስ የአማራ ህዝባዊ ግንባርን ጨምሮ በሺዎች የሚቆጠሩ አባላትን ያቀፉ የፋኖ ብርጌዶችና ክፍለ ጦሮች በቃላችን ጸንተን እንገኛለን። ለዚህ አጋጣሚ በሐሰት ለተፈጸመበት የስም ማጥፋት ዘመቻ ሁሉ በተጠጭ ቢሆንም የተጎዳንም ቢሆን ለአማራና ለፋኖ አንድነት ቅድሚያ በመስጠት ሁሉም መቻላችንን ሕዝብ እንዲያውቅልን እንሻለን። ትላንትም ዛሬም ነገም ሙሉ ትኩረታችን በፈጣሪ ፍቃድ በድል ለማጠናቀቅ ቆርጠን በተነሳ ነው የህልውና ትግል ላይ ብቻ ይሆናል። አመሰግናለሁ። መነሻችን አማራ መዳረሻችን ኢትዮጵያ። ክብር ለአማራ ህልውና ስታገሉ ለተሰዉ ፋኖ ሰማዕታት። የፈጣሪ ጥበቃ ኢትዮጵያ አይለያት። ላይ እስክንድር ነጋ ከፍክል ሜዳ እያለ አንዳንድ ማየው ጉሩፕ አለ። ጎጃም ነው ወሸዋ ነው ወሎ ነው ጎንደር ነው የሚሉ አንዳንዱ አልዋልታዎች የሚሰሙ ነገር አለ። ከሱ ላይ ያለው ጉሩፕ በጣም ይከፋል። አጋዦቻችን ወይ የሚያግዘነን ህዝብ እያሸማቀቀ ነው ምንሰማው። ከእሱ ላይ መስተካከል አለበት። የእኛ ቀላል ነው፣ ይስተካከላል። አሁን አብዛኛው ቦታ የሚታየው አንድ እንዳልሆን ሰራዊታችን አንድ ነው። በአንድ ሜዳ ነው የሚዋጋው፣ በአንድ ቦታ ነው የሚተኛው፣ በአንድ ጫካ በአንድ ከተማ ነው ተፋቅሮ አብሮ የሚበላ እየተኮሰ ያለ ጠላቱ ላይ አንዱ ሲቆስል አንዱ የአንዱ ህዝብ ሲቆስል አንዱ እየደገፈ ነው ያለ። ምንም ችግር የለም። ወሬው ግን በጣም ተጋኖ ነው፣ ውስጡ ሳይሆን ሀገር ውስጥ ሳይሆን ውጭ ላይ ነው። ብዙ ነገሮች አሉ፣ ዋልታዎች የሚሰሙ ይህን ያህል ጥላቻ በሌለው ይህን ያህል ጥላቻ ሳይኖረው ሰፊ ጥላቻ ያለ ውጭ ላይ ነው እና ያንን ጥላቻ አስወግዶ ወደ መግባባት እሱ ላይ ያለው የጉሩፕ ወሬ ወደ አንድ መካተት አለበት፣ ወደ አንድ መመለስ አለበት። ደረጀ ከሆነ ደረጀ አስተካከል ተስተካከል ልባል ይገባኛል። ነገር ግን ደግሞ የኔው ሀሳብ ደግሞ ገዥ ከሆነ ሀሳብ ማይ ከሆነ ይሄን ስሌት ተጠቅሞ ደግሞ ወደዚህ መምጣት ነው ያለበት። አሁን ስልጣን እንፈልግበት ሰዓት አይደለም። አሁን የምንታገልበትና አንድነታችን ቅድም መግለጫው እንደጠቀሰው በመግለጫው ልክ አንድ መሆን አለበት። ስሌት መኖር አለበት። በዚህ ልክ ነው እና ውጭ ላይ የሚጋነነው ውስጥ ላይ ብዙም የለም ብዙም የለም። አብረን ነው ያለ ነው፣ አብረን እየተደዋወለ ነው። በሱ ዝጋ፣ በሱ መጥቷል፣ በሱ ድፈን፣ በሱ ቁረጥ የሚለቀው ነገር ውይይታችን እስካሁን ድረስ የምንታገን ግን እነዚህ የተቃረቡ አን አንድነቶች እሱ ላይ ያለው ህዝባችን ሊያግዘን ይገባል። በቃ እሱ ጉርብ መፍረስ አለበት። እሱ ጉርብ ወደ አንድ መምጣት አለበት። በቃ ማገዙ ላይ ቀር አንድ ማህበር ፈጥሮ አንድ ውይይት አድርጎ አንድ ኮሚቴ ከእሱ ላይ ተዋቅሮ በአስቸኳይ ከዚህ ከውስጥ ከውስጡ ኮሚቲ ጋር የጋራ ስራ መስራት አለበት። ይሄ ነው መሆን ያለበት። ይህ የተበታተነን ታጋይ ወደ አንድ ከመጣ ይሄንን አብይ አህመድ ያቋቋመውን ጽንፈኛ ወይም ደግሞ አማራን የሚጎዳ ወራሪ ቡድን ፋኖ የሚመስል ወይም የፋኖ ልብስ ለብሶ የሚዘርፍን የሚቀማን ደግሞ አንድነቱ ከመጣ በቅርብ ቀን እጅ እንዲሰጥ እናደርጋለን። እጅ እንዲሰጥ እናደርጋለን። ምንም ጊዜ የሚፈጅብንን አይደለም። አሁንም አንድነት ባለመኖሩ ምክንያት ነው። በመካከል በሁለቱ አልቃ እየገባ እየተጠለለ ይሄን የሚያደርግና ይሄንም ደግሞ አሁን ብዙ የቤት ስራ እየሰራንበት ነው፣ እየተነጋገርንበት ነው። ምንም ችግር የለም። ይሄ እንኳን ብዙ የሚያሳስበን አይደለም። አንድ እንዲሆንልን ነው። ጎጃም፣ ሸዋ፣ ጎንደር፣ ወሎ፣ ሸዋ ሳይት አንድ እንዲሆን ነው። አንድ የፋኖ አካል እንዲሆን ነው። በቃ እዚህ ላይ የሚጋደለው እኛ በሕይወት ውጭ ላይ ያለው ወገናችን በገንዘብ እየገበረን ያለ መሳወት እየከፈለን ያለ ይህን መሳወት ደግሞ ዳር ለማድረስ ለማሻገር አይደለም አማራን ኢትዮጵያን ነፃ ለማውጣት ነው እንጂ እውነት እዚህ አማራ ላይ ብቻ አድርገነው ልንቀር አይደለም። ለዚህ አንድነት እሱ ላይ ያለው ውጭ ላይ ያለው ሕዝብ አደራ የምለው በየሁሉም የአማራ ማህበር ሁሉ የራሱነንን ደህና የሚባልን ኃይል ደህና የሚባልን ታጋይ ከሱ ላይ አቋቁሞ እንዲያግዘን ወደ አንድነት ለመምጣት እየተቀራረብነ ነውና የቀረነ ጥቂት ነው። ይህንን በአስቸኳይ አብሮ የጋራ መፍትሄ እንዲያመጣልን ነው መልእክት ማስተላልፈው። ሲቀጥል እኔ በሁሉም አማራ ያሉት ጀግኖቼ ወንድሞቻችን የሀሳብ ልዩነታችን እንገናኝ እንድንገናኝ ነው መልእክት ኔ፣ እንገናኝ፣ እንግባባ። አሁን ላ የሚያሳማ ምናልባት አንዳንድ ጊዜ ምክንያት ያደርጉታል አቶ እስክንድር ምንም ቢሆን ምንም ስልጣን የሚፈልግ ወንድማችን እንዳልሆነ ልገልጽ ይገባኛል። እኛ ነን ና ብለን ያመጣነው ሰባቱ ዝ ነው። ሰባተኛ እዛ አድርጎ ና ያል ነው። ስጡኝ እኔ ልምራችሁ አማራ ነው። የረዥም ጊዜ ትግል አለው ከምቾት ቦታው ወደ ችግር ቁምጣ ነው ትግል የገባው። አማራን አምኖ ነው ጎጃምን፣ ሸዋን፣ ወሎን፣ ጎንደርን አምኖ ነው የገባው። ከአራታችን መካከል ነው መጥቶ የገባው። እሱ ከመጣም እንግዲህ ምናልባት የአማራ የትግል ተነሳሽነት ምን ያህል እንደሆነ እናንተም ለእናንተም ግልጽ ነው፣ ለእኛም ቅርብ ነው። ስለዚህ አይደለም እኛ ይሄ ትግል ወይም ይሄ ቦታ ብዙ ኢትዮጵያዊን ያስተናግዳል አማራ ብቻ አይደለም። በቃ እኛ ከኢትዮጵያ ጋር ነው አብረን አገር አገር የምናደርገው እንጂ አማራ ብቻ ላይ አይደለም ትግላችን። ይሄንን በልዩነት እከሌ ብለው የሚያስቡ ሰዎች ካሉ ይሄን ሀሳብ ውጠው በስሌት እንዲመጡ ነው መልዕክት የማስተላልፈው። ማንም ይሁን ማንም እኔ ታጋይ እንጂ እኔ ትግል እንጂ ስልጣን እንደማልፈልግ ስልጣን የማያዝም አቅም እንደለለኝ ለትግሉ ግን እንዳታግድ ምራት ታጋዩ ኃላፊነት ሊሰጠኝ ችሏልኝ ወይም ይችላልኝ መምራት ወይም ደግሞ መሪ መሆን መንግስት መሆን ደግሞ የሚያበቃ ደግሞ አቅሙ አይኖረኝም። ላኖርም ላልቆይም ይችላለሁ። ትግሉ ላልፍም ይችላለሁ። ትግል ግን እንዲያልፍ እንዲያሸንፍ አደርጋለሁ። እንዲያሸንፍ ካሰብነ ሁላችን ተቀራርበን ታጋዮች መ መግባባት አለብን። ስልጣን ለሚፈልገው ስልጣን እንሰጠዋለን፣ ትግል ለሚፈልገው የትግል መስክ እንሰጠዋለን። ድጋፋችን በዚህ ልክ። ውጭ ላይ ያለው የአማራ ማህበር አንድ ሁኖ አንድ ምክር አንድ ቋት ላይ ሆኖ መክሮ በቅርብ ቅን እንዲደርስልን እንፈልጋለን። ትግላችን የህልውና የነፃነት የፍትህ የሰብአዊ ክብር ሆኖ ሳለ ከፋፋይነት፣ ብልጣብልጥነት፣ አወናባጅነት ከምንም በላይ በህዝባችን ላይ የፖለቲካ ቁማርተኝነት እሳቢዎችን ከጀርባቸው አንግበው የአማራን ህዝብ ለዳግም ባርነት ለመዳረግ በሞቱ የሚደራደሩ የከሃዲ ሸንጎ ማህበርተኞችን ትላንት በአደባባይ ህዝባችንም ሰራዊታችንም የተመለከተው የአደባባይ ሀቅ ነው። የብልጽግና ስርዓት በቅብብሎች የተረከበውን አማራ ጠልነት አተልቆ አደርጅቶ አጎምርቶ በሰው ልጆች ታሪክ ታይቶ ተሰምቶ በማይታወቅ እልቂት በአማራ ህዝብና በአማራዊ ማንነት ላይ ውርጅብኝ በሆነበት በዚህ ሰዓት ላይ የአርበኝነት የሀቅና የፍትህ ትግላችንን በድርድር ሰበብ ለማይጠረቃ ፖለቲካ ፍትወታቸው መወጣጫ መሰላል ለማድረግ የሚሞክሩ አካላትን ህዝባችን ለይቶ ማወቅ አለበት። የእነዚህ ሰዎች መገለጫ ከፋፋይነት፣ ይሉኝታ የለሽ ነጣቂነት፣ ልጓም አልባ የስልጣን ፍትወት ላይ የሚናውዙ አካላት ናቸው። የአማራን ፍትሓዊ ትግል ትላንትና በህዝባዊ ግንባር ህዝባዊ ሰራዊት ፋህዴን ዛሬ ላይ ደግሞ በአማራ ፋኖ ህዝባዊ ድርጅት ጭንብል ተሸፍነው የአማራን ትግር ለማቃለል ለማሳነስ የሚሄዱበት ርቀትም እጅግ ያሳዝናል። በደቡብ ወሎ ዞን ዳውንት ወረዳ ልዩ ቦታ ኩር ኩባ የተባለ ቦታ የጎንደር የጎጃም የሸዋና የወሎ ፋኖች ተወካይ በሚል ከአፍሪካ ህብረት ከኢጋድ እና ከአብይ አህመድ ሀገራዊ የምክክር ኮሚሽን ተወካዮች ጋር ንግግሮች ማድረጋቸው ይታወሳል። የሚገርመው ደግሞ እነዚህ አካላት ድርድሩን ሚዲያ ላይ ወጥተው በመሪያቸው ባቶ እስክንድር ነጋ እና በፖለቲካ ዘርፍ ኃላፊው በረዳት ፕሮፌሰር ጌታ አስራደ በኩልም ገልጸውታል። አቶ እስክንድር ነጋ፣ ካፒቴን ማስረሻ ሰጤ፣ ረዳት ፕሮፌሰር ጌታ አስራደ፣ ኮሎኔል ፋንታሁን መሀቤ ና ከሸዋ ማንነቱ በውል ያላወቅ ነው ግለሰብ በድርድር ሰበብ የህልውና ትግሉን የማይመጥን የአማራን ህዝብ ጥያቄዎች በተወሰኑ ቡድኖች ፍላጎት ላይ ብቻ አንጠልጥሎ የጥድፊያው አንድምታ ምንድን ነው ብለንም መጠየቅ አለብን። ያለ ህዝብና ያለ ፋኖ እኩልና አማራውን ቀራኒው አደባባይ ያቆመው ስርዓት በተገኘበት መድረክ ላይ መገኘት ለምን ደፈራችሁ ብለንም መጠየቅ አለብን። በተጨማሪም ህዝባዊ ድርጅት በሚል በዲጂታል ሚዲያው የሚለፈልፈው ከሀቅ የራቀ ሙሉ ለሙሉ ከፋፋይ መሪዎችን ከተወሰኑት ወታደራዊ መሪዎች በስተቀር በግብር የተገለጠ ጸረ አማራ አቋም ያላቸው ስለመሆናቸው ማብራሪያና መግለጫቸው ማሳያ ምስክር ነው። ታዲያ የአማራ ፋኖ ህዝባዊ ድርጅት ዘጠና በመቶ የሚሆነውን የፋኖ ሀይል የያዘ ተቋም ነው የሚለው የእስክንድር ነጋ ንግግር የአማራ ህዝብ የህልውና ትግልን ለማይጠረቃ ግለሰባዊ የስልጣን ፍቶቱ መጠቀሚያነት እንጂ በእውነት ለአማራ ህዝብ የህልውና ትግል የመጣ ታጋ ያለመሆኑን ዳግም አረጋግጦልናል። ምክንያቱም የአማራ ህዝብ ፋኖ ህዝባዊ ድርጅት መሬት ላይ የሌለ የትግላችን መከፋፈያነትን መጠቀሚያ ካርድ ለመሆኑ በየቀጠናው የሚገኙ ፋኖችን ጫፍና ጫፍ አቆሞ እስከ ማታኮስ የዘለቀ ርካሽ የፖለቲካ ቦታ መቆመሪያ ድርጅት ስለመሆኑ አሁን ላይ እየታየ ያለ እውነት ነው። ድርድርም ውይይትም በመርህ ላይ የተመሰረተ ሀቀኛ የፖለቲካ ውክልና የያዘ የትግሉ መሰረተ ሀሳቦች ላይ የቆመ የትግል ፍኖተ ካርታን በግልጽ ማስቀመጥና እነዚህን ሳይነጣጥሉ ሀሳብን የማቅረቢያ አመክንዮዎችን፣ ገሀዳዊ ሀቆችን ያለ አንዳች የፖለቲካ ውስልትና በማቅረብ የህዝብን ጥያቄ ማሸነፍ የሚችልባቸውን መደላደሎች መፍጠር ነው። ቀጥሉ አቶ እስክንድር ነጋና፣ ረዳት ፕሮፌሰር ጌታ አስራደ፣ ካፒቴን ማስረሻ ሰጤ፣ ኮሎኔል ፋንታሁን መሀቤና ከሸዋ አንድ ግለሰብ ጋር የተገኙበት ሸንጎ በመርህ ደረጃ የድርድርን መሰረተ ሀሳቦች ያለሟላ መሆኑን የጊዜ ጉዳይ እንጂ ማረጋገጡም አይቀርም። በጥቅሉ ዳውንት ላይ የተካሄደው ድርድር የሚሉት ውይይት ሰራዊታችን የማያውቀው ምናልባትም የሚያወግዘው ህዝባችንን ያሳዘነ የፖለቲካ ቁማር ነው። ይህንን በድፍረት ለማለት የሚያስገድደን ጉዳይም ከእውነት የራቁ ድርጅታዊ ተረኮች 90 ፐርሰንት የፋኖ ኃይል የድርጅታችን አካል ነው፣ የወከል ነው፣ ይህንን ግዙፍ ኃይል ነው ያለው ፋኖ ነው የሚሉ የመርሳ የፖለቲካ ውክልና የተአማኒነት እንዲሁም የአካታችነት የሚሉት ጥያቄዎችን መሰል ጉዳዮች ሲነሱ ውሃ የሚያነሳ ምላሽ የለም። አንዳንድ ወንድሞች አሁንም እስክንድር ነጋ ለአማራ ሕዝብ የሕልውና ትግል ጠጠሪ ጥል እንደሆነ እንታገስ፣ ወደ ትክክለኛ መስመር እስኪመጣን ጠብቅ የሚል አንድምታ ያለው መልእክት ሲያስተላልፉ አያለሁ። ነገር ግን ፍጹም ስህተት ነው። እስክንድር አሁን እየሄደበት ያለው መንገድ አማራን ከምድረ ገጽ እናጠፋለን ብለው ከዘመቱ ጠላቶቻችን እኩል ሊያጠፋን ደፋ ቀና እያለ መሆኑን፣ እየሄደበት ያለው መንገድም ግልጽ ነው። እስክንድር ነጋ ፍጹም አማራ ጠል ግለሰብና ጥላቸውን በተግባር አማራን ለማጥፋት ሌት ተቀን የሰራ መቆየቱንና ያሰበውን ያክል ባይሆንለት እንኳን አማራውን እርስ በርስ እንዳይግባባ፣ እንዲገዳደል፣ እንዲጠራጠርና እንዳይተማመን አድርጎትም ቆይቷል። አሁንም አድርጎታል። እስክንድር ነጋ እሱ ባሰበውና ና ባቀደው ልክ የአማራ ፋኖ እርስ በርስ አልተጋደለም እንጂ እንቁ የሆኑ ልጆችን ግን አስገብሮናል። የህልውና ትግሉ ወደፊት እንዳይራመድ ማነቆ ሆኖ የትግሉን እድገት ወደ ኋላም ጎትቶታል። ይህን ሁሉ ሲያደርግ አብረውት የነበሩ ጥቂት በሆዳቸው የወደቁ ወንድሞች የራሳቸውን ሀብትና ንብረት ስላፈሩ ብቻ ጨጓ ብለው የእስክንድርን ጥፋት ተግባር አስተባብረው አስተባብለው ተባብረውታል። ሌላው ጥቂት የማይባሉ ወገኖች እስክንድር ከሞቀ ቤቱ መጥቶ ከአሜሪካ ድረስ መጥቶ በረሃ ገብቶ ያለው ለአማራ ህዝብ ነው ብለው ሊሞግቱም ይፈልጋሉ። በእናንተ አባባል የደላ ሁሉ ተንኮል አያስብም፣ ከሞቀ ቤቱ የወጣ ሁሉ ጽድቅ ነው ማለት ነው። ያ ከሆነ ታዲያ አብይ አህመድ ከሞቀው ከሚኒሊክ ቤተ መንግስትም ሆኖ ቦምብ የሚያዘንብብን ሳይደላው ቀርቶ ነው ወይ? ነገር ግን ግለሰቡ እንደዚህ አይደለም። እስክንድር ሆን ብሎ አስቦበት አማራ ለህልውና መታገል ቆርጦ መነሳቱን ሲያውቅና ሲረዳ፣ እሱ ቀድሞ ሲታገልበት የነበረውን የባልደራስ ድርጅት በመተው የአማራን ፋኖ ትግል ለማጨናገፍ ተልዕኮ ወስዶ ወደ አማራ ትግል የገባ ነው የሚመስለው። የቻለውን ሁሉ አድርጎ ያለውን አቅም አሟጦ የተጠቀመው እስክንድር አሁን በአዲስ ፋሽን ከች ማለቱ አማራን በሌላኛው ዙር መከራ ለመዳረግ አስቦና ማደናገሪያ ፈብርኮ ስውር አካሄድን የመረጠ መሆኑም ሁሉም ልብ ሊለው ይገባል። መላው የአማራ ህዝብ መላው ሰራዊታችን የሚዲያ አካላት ይህንን ጉዳይ በቀላል የሚታይ ባለመሆኑ የአማራ ፋኖ በሸዋ የአማራ ፋኖ አንድነት በጎንደር የአማራ ፋኖ በጎጃም የአማራ ፋኖ በወሎ ቤተ አማራና የአማራ ፋኖ ቢዛሞ እዝ ህዝባችንን ለዳግም ባርነት አሳልፎ የሚሰጥ አደረጃጀትንም ሆነ አስተሳሰብ አጥብቀን ከማውገዝ ባሻገር የምንታገለው ጉዳይ መሆን አለበት